ማንም አይባረርም። ትሰምኛለሽ? አንቺ ጀምር፣ አብደሻ ለይቶልሻል። አይ፣ እኔ ምንም ነገር አለኩ። ጂሃን፣ ምንድን ነው ነገሩ? የምን ጩኸት ነው? ምን ተፈጠረ ደግሞ? አረ ጉድ ተፈጥሮ፣ አልሰማም። እስካሁን ጉድህን አልሰማም። ሴቪላ የምትባል ሴት ያለ ምንም ሀፍረት መሱንና ኤስማንን እየተጠቀመች ኑህን ለማግኘት እየሞከረች ነበር፣ ያንን የፈረስ ሌባ። ይቺ ኤስማ የምትባል ሴትም አለችበት፣ እሷም ይሄንን ቤት እየሰለለች ነበር። ቤታችን በጠላት ተወሯል። በሕግ አምላክ ስማኝ፣ እኔ አባረርኳቸው። ከፈለክ ደሞዛቸውን ክፈላቸው፣ ብቻ ግን ከዚህ ቤት አስወጣልኝ። እዚህ ቤት ውስጥ መርዝ ናቸው። ዝም ብለው ነው እያጠቁ ነው ያሉት። ቆይ ለምን ይሄንን ያደርጋሉ ደግሞ? ኤስማ ወጣች አልወጣች ምን ጨነቀን? ኤስማ ለዚህ ቤት አስፈላጊ ሰው ናት ብለህ ታምናለህ? እዚህ ቤት ውስጥ ቁጭ ብለው ይሄንን ቤት ከመሰለል ውጭ ምንም ጥቅም የላቸው። አሁን ሌላ ታሪክ አታውሪ እባክሽ፣ ሌላ ታሪክ አታውሪ እያልኩሽ ነው አይደለም? እሰት አንተ ጣልቃ ትግባ። እንዴት ነው ጣልቃ የማልገባው? ሲጀመር ማነችና ነው እሷ? ጂያን አባራቸው። የማታደርገው ከሆነ በኋላ ላይ ግን መልሶ ይቆጫል። እዚህ አንቺ ውሳኔ አይደለም የሚሰራው የእኔ ውሳኔ ነው። ይክመት በእውነት እሺ። እንደዛ ከሆነ ወስን። አዎ ወስናል። እሺ ሁላችሁም ወደ ክፍላችሁ። ጃና አቁም! በቃ ምንድን ነው የምታደርገው? ሴቪ ላይ ይኸውልህ። ስሚ፣ ይነግሬሻለሁ። እኔ አንቺን ለመግዳትም ሆነ ለማሳዘን ፈልጌ አይደለም። ለአንቺ ስል ነው ይህን ሁሉ ነገር የማደርገው፣ ለሁሉም ሰው ስል ነው፣ ለቤተሰቤ ስል ነው። ይህንን ማድረግ ግዴታ አለብኝ። ከዚህ በኋላ ያንን ሰውዬ ለማግኘት የምትሞክር። ምን ልታደርግ ነው? ምን ልታደርግ ነው ጃሃን? ልትገለኝ ነው? ንገረኝ እስኪ። እስኪ ግደለኝ ጃሃን። እጅ ላይ እኮ ነው ያለሁት። ሕይወቴን እንደሆነ ህዋ መሰቃቅለኸዋል። አሁን ደግሞ የቤት ውስጥ እስረኛ አደረግከኝ። ተመልከት፣ ይህ ሁሉ ያንተ ጥፋት ነው። ቤተሰቦች ደግሞ ውሸታሞች ናቸው። እናንተ ናችሁ ከእኔ ጀርባ ስታሴሩ የነበረው። ግን ደግሞ እናንተ አጥፍታችሁ እስረኛዋን የነኝ አይደለ። አሁን ይህን ሁሉ የምትኛንን ሰው እየመርሳት ስለማትች ከልብሽ ከአምሮች ስላልወጣ ነው። ግን አይዞሽ ይጠፋል፣ በደንብ ትረሻዋለሽ። ከዚህ በኋላ ስለ እሱ አታስቢ፣ አትደውይለትም፣ እንዴትም ብለሽ አታስቢ። ይህንን የምነግርሽ አስቤልሽ ነው። እባክሽ ተረጅኝ። የምልሽን የማታደርጊ ከሆነ እዚህ እንዳሰርኩሽ ማክረምሽ ነው። ትሰማኛለህ፣ ስለ እኔ ጤንነት ማሰብ የአንተ ጉዳይ አይደለም። ደግሞ አትልፋ። እኔው ራሴ ራሴ ላይ ቆልፋለሁ። እስኪንጠጥ ሻይሽን ጠጪውም። እንዴ ውዴ፣ እንቺ ቀዘቀዘኩ። አይ እቴ፣ አልፈልግም። አመሰግናለሁ። እንዴት ትፈልጋለች? ወይዘሮ ሂክ መሰደበቻት፣ ስለዚህ አሁን አዝናለች። ለምንድን ነው እንደዚህ የምታየኝ? ቆይ፣ ለምንድን ነው እናንተ ጣልቃ የምትገቡት? ምን አይነት ጉድ ነው! ሴቭ ላይ እንደዚህ ንሁ እንደዛ ብልጥ ነኝ ብላችሁ ነው የምታስቡት? የሰው ቤተሰብ ጉዳይ ውስጥ ምን አስገባችሁ? እናንተና ማን ናችሁ? እኛ ለማገዝ ብለን ያደረግ ነው። ሲጀመር እርዱ ብሎ ማን ጠይቋችሁ? እኛ ያደረግነው ደግነት ነው ብለን ስላሰብን ነው ወንድሜ። ቆይ አንቺ በዚህ ምክንያት ስራሽን፣ እንጀራሽን ታጫለሽ። ሴቭ ላይ የምትንከባከብሽ ይመስልሻል? ምንም አያሳስብሽም አይደል? ምንድን ነበር ያልኳችሁ? እዚህ ቤት ውስጥ የምለውን ነገር ታደርገላችሁ ብያል ነበር። ማንም ሰው ከኔ ቃል ውጭ እንዳይሆን አላልኩም ነበር ብለክ ነበር አቶ ጂሃን። እና ታዲያ ልምድ ነው የምለው የማትሰሙት። አንተ እንዳልክ ነው የሚሆነው አቶ ጂሃን፣ በአንተ ስር እስካለን ድረስ። እና አሁን እኛ የፈለግነውን ነው የምናደርገው። የምናደርገው እያላችሁ ነው ያላችሁት። እረ እንደዛ አይደለም፣ እንደዛ ማለታችን አይደለም። ስማ በዚህ ምክንያት አይደለም የማርኳችሁ። ለብዙ ዓመት እየደከማችሁ እዚህ ቤት ኖራችኋል። እሱን አረሰው። እስከ ዛሬስ በእናንተ አዝኜ አላውቅም፣ ግን የማታውቋችሁ ብዙ ነገሮች አሉ። ለዛ ብቻ ነው በአሁኑ ይቅር የምላችሁ። ይህንን ነገር ግን ስትደግሞ ማየት አልፈልግም። ሁላችሁንም ለመጨረሻ ጊዜ ነው የማስጠነቅቃችሁ። ከዚህ በኋላ ሲቪሌን ማንም ሰው አያግዛት፣ ማንም ሰው ስልክ እንድትደውል አይስጣት። ስጣት ያንን የሚያደርግ ሰው ካለ እመኑኝ ለማባረር የሰከንድ ዕድሜ እንኳን አላባክንም። የምለው ገብታችኋል? እሺ። አቶ ጆሃን በሉ፣ መልካም ማድ። አቶ ጆሃን፣ አንተ ስማ፣ አንተ ምንድን ነው መሱት እንደዚህ? እንደውም ካላወኩም ነበር በተናገርኩት ነገር አስፈራራው፣ እንዲመሱት እንድትፈራ ፈልጊያል ነበር። አይ፣ እኔ ጥሩ ሰው ትመስለኝ ነበር እኔ ሁልጊዜ ስላንተ ሳስብ መጥፎ ሰዎችን የምታሸንፍ ሰው ነበር የምመስለኝ። ደግ ትመስለኝ ነበር። አሸንፋችኋለሁ አታስብ። እሺ ሁሉንም አሸንፋችኋል። ራስህን ታሸንፋለህ። ምን? ለምንድን ነው እንደዚህ ሆንኩ? ቆይ ወንድም፣ እኔ የድሮ እንጂሃን ነው የምፈልገው፣ እሱን ነው የምወደው አቤት ወንድም። ሲፊ ሴቪ ላይ ሴቪ ላይ ካርጎስ። ስማ አንተ ሰውዬ፣ ምንድን ነው ነገሩ? ስማ፣ እኔ በጣም እየጨነቀኝ ነው። ይሄ ልጅ እኮ ለብዙ ሰዓታት ተኝቶ ነበረ። መቼ ነው የሚነቃው? መድኃኒት ሰጥቼው ነው፣ ለዛ ነው። ሰዎች ሲተኙ ነው የሚድኑት። እንዲድን ደግሞ መተኛት አለበት፣ ከዛ ቶሎ ይድናል እ እሺ አመሰግናለሁ። ሴቪ ላይ ሴቪ ላይ ሴብ ላይ እያለ ነው። ተመልከት፣ የሞት አፋፍ ላይ ሆነ። አሁንም ስለ ሴቭ ላይ ነው የምታስበው? እሺ እሺ፣ በቃ ጥሩ ጥሩ፣ እሺ፣ ሴቭ ላይ ደህና ነች። እሺ፣ ምንም አታስብ። እሺ፣ ወንድሜ፣ አንተም ምንም አትሆንም። እናንተ ሁለታችሁ አብራችሁ ትሆናላችሁ፣ ደስተኛ ትሆናላችሁ፣ እርስ በርስ ትዋደዳላችሁ። የአንተ ሰርግ ላይ በደንብ እንደምጨፍር እንድታውቅ ፈልጋለሁ። ይኸውልህ ጉልበቶቼ በቃ እስከሚዱኝ ድረስ ዘልዬ ዘልዬ ነው የምጨፍረው። እሺ እሱን ደግሞ በደንብ ታይዋለህ። እየተከታተልኩ ነው። አቶ ጃን እዚህ ነው ያለው። እሺ እንደዛ ከሆነ ነገሩ የግድ መፍጠን አለበት። ይኸውልህ በእኔ ሰዎች በደንብ አድርጌን ያስደበደብኩት ምንም አልማሩትም ነው የምልህ። እንዳይሞት እንዳይሸራ አድርገው በደንብ ነው የደበደቡት። እናም ሴፊ፣ ከዛ የሆነ ሰው፣ አንድ ሰው እንዲከታተለው ልኬ ነበር ሙቷል አልሞተም የሚለውን ነገር ለማረጋገጥ ለማንኛውም፣ ኑ ጠፍቷል፣ አልተገኝም። መሬት የተንጠባጠበ ደም ሲከተሉ ሰላሳ ሜትር ያለ ርቀት ሂዶ ከዛ ደግሞ በቦታ ላይ ደሙ ዱካ ጠፋ። ወይም ለእሱ ያዘነለት አንስቶ ወስዶት ይሆናል፣ ወይ ደግሞ እኛ የምንከታተለው ሰው ወስዶት ይሆናል። እንደዛም ይሆናል። አሁን ይሆናል አሁን እንድታደርግ የሚፈልገውን ስማ። ሆስፒታሎች እጅ እፈልገዋለሁ። አዎ ትክክል። እዚህ አካባቢ ያሉት ሆስፒታሎችን በሙሉ ይፈልጋሉ። የግል ለመሆን የመንግስት አያገባኝ፣ ኬሳሪም ያሉትን ተመልከት። አቶ አስባቱ ጃያን፣ አሁን ኑ ሄጄ መፈለግ እጀምራለሁ። አቶ ሳሜትን ሰላም በለልኝ። እ እሺ አስተላልፍልህ። እንደን አሁን ተሳስቻለሁ ብዬ ተስፋ አደርጋለሁ። እንዴት አመሻችሁ? እንዴት አመሻህ? እንዴት አመሻችሁ? ጓዶ እናመሰግናለን። አለቃት ተቀመጥ። ምን እግር ጣለ? መልካም እድል ተመኝውላችሁ። ይህ ባታክ ነው። አለቃ ሀሊን አበላሽተናል። አንተ ግን ሰዎች መጉዳት አይሰለችም? መቼም ቢሆን አይሰለችም። አሁን እንድንስማማ እፈልጋለሁ ጂሃ ሴፊ ጋር ደውለህ ነበር። አልመጣም እንዴ? መጥቷል የሚለውን ብሎ ከዛ ሄደ። ምን ማለት ነው? ለምንድን ነው ያልነገርከኝ? ለምንድን ነው አሁን የምሰማው? አስፈላጊ አልነበረም። ሆስፒታሎች ሄዳ አፈላልግና ደውልኝ ብዬ ላኩት እና ሆስፒታሎች ሄዶ እያፈላለገ ነው። እያፈላለገ ነው ግን የእውነት ሆስፒታሎች ሄዶ እየፈለገ መሆኑን እናያለን ቡኒያሚን አቶ ጅላን፣ አስቀድሜ እንዴት አመሸህ ለማለት ወዳለሁ። አሁን ሻን ሰላም ቤት አጠገብ ከሚገኘው ቡና ቤት ፊት ለፊት ነኝ ያለሁት። እዚህ ስፍራ እየተከናወነ ስላለ ጉዳይ በደንብ እንድታይ ስል ቪዲዮውን በጥራት ወደ አንተ እያስተላለፍኩኝ ይገኛለሁ። ጥሩ አድርጋል፣ ጥሩ አድርጋል። ሁኔታው እንዴት? በመጠራጠርህ በጣም ልክ ነበርክ። አሁኑኑ በቀጥታ በካሜራው ላሳይህ። አቶ ጅያን፣ ካሜራውን ወደ አንተ ላዞረው ነው። አጂ አይደል? አቶ ሴፊ በዚህ ሰዓት ቡና ቤት ካርታ የተጫወተ ነው ያለው ጂሃን ያሰፊ አይደለም እንዴ? አቶ ሳሜት እንዴት አመሸ ጌታዬ፣ ደህና ነህ አቶ ሳሜት? ቡና ቤቱ ፊት ለፊት ነኝ ያለሁት። እሺ ቡኒያሚን ዝጋው። አልዘጋውም። ምናልባት አመሰግናለሁ ቢል እንኳ በዚህ ቅዝቃዜ በዚህ ሰዓት እዚህ ድረስ መጣሁኝ አመሰግናለሁ፣ ቡኒያሚን ትልቅ ነገር አድርገሃል ቢለኝ ምን አለበት። በእውነት ይሄ ልክ አይደለም። ይሄ የሚገርም ነው። በየሳምንቱ ገንዘብ ይወስዳል። አሁን ደግሞ ሆስፒታል ነኝ ብሎ እየዋሸ ቡና ቤት ውስጥ ቁማር ይጫወታል። ምንድን ነው ነገሩ? ምንድን ነው ነገሩ? አሁን ደግሞ ማጋር ነው የምትደርገው? ቆይ ተረጋጋ በለው። ሁለቱም ካርታዎቸውን ያስቀምጣሉ በለው። ይገርማል። ሰዓቱ ደረሰ። አቶ ጂያን፣ ሄሎ። አዲስ ያገኘው ነገር አለ እርጉፕ ካለው የግል ሆስፒታል ውስጥ ነው ያለሁት። እዚህ የለም ወንድሜ። ሴፊ፣ የሆስፒታሉን ነገር ለነገቶ ከዛ መቀጠል ትችላለህ። አሁን የተፈጠረ አዲስ ነገር አለ። ጉዜም በልግ ያሉት መጋዘኖችን እናወካቸው። ወደዛ መሄድ ትችላለህ። ጉዜል ባክ? አዎ፣ በትክክል ጉዜል ባክ። ሰዎች በዛ አልፎ እንደነበር ደርሰንበታል። ስትደርስ ሁሉንም ነገር አስረዳሉ። እሺ፣ እንግዲህ ሳሁን ወደዛ ሄዳለሁ። እሺ፣ በቃ እዛው እንገናኝ። ስማ ጀህን፣ ይህን ሁኔታ በደንብ ተመልከት። ሆስፒታል ነው ያለሁት ይላል፣ ግን እግሩ ቡና ቤት ይደርሳል። ይሄ ችላ ማለት ብቻ አይደለም። ምን ጉር ነው እንዴ? ቆይ እኔ የምልህ ችላ ማለት ነው ነው ወይስ መካድ ነው? መካድ ነው ያልከው ምን ማለት ነው? ይህ እኮ በጣም ግልጽ ነው። ሴፊ ላይ ለማግኘት ይከብዳታል አይደል? ፖሊሶቹም እሱን እንደዚህ ትንሽ ቦታ ውስጥ ማግኘት ያቅታቸዋል። ይሄ ችላ ማለት ብቻ አይደለም፣ ትልቅ ክህደት ነው። እና ሴፊ የእውነት ከዳን እያልክ ነው ማለት ነው? እንደዛ ነው። አዎ በትክክል አባዬ። አዎ በሚገባ ይህ ሰውዬ እያታለለን ስለዚህ ከዚህ በኋላ ማንንም አናምንም። እኛ ደግሞ እሱን አናምንም። እሱ እንዳላመን ነው ማወቅ አለበት። አቶ ጂያን፣ ለብዙ ዓመታት እንጀራይን ስትበላ ነበር። ለብዙ ዓመታት ቆይ። ለማን ነው የምትሰራው? ንገረኝ። አንድ በተ የምታስተካክል፣ ጥሩ ነው። አሁን ተነስ፣ ተነስ አልኩህ እኮ። በል ንገርኝ። ማን ነው ለዚህ ክደት የሚከፍል? ገና አላገኘሁትም። አቶ ጅህ እውነትህን ነው እያሾፍክብኝ መሆኑ ነው? ኧረ አይደለም እኔ እንደዛ አላደርግም። አቶ ጅህ እህን፣ በአንተ ቤት ማሾፍህ ነው እየቀለር ክብር መሆኑ ነው? ተናገር። አቶ ሳሜት እኛ የሚደረገው እናደርጋለን። ይኸውልህ ለመጨረሻ ጊዜ ነው የምጠይቀህ። ለማን ነው የምትሰረው? ንገረኝ ለአንተ ነው የምሰራው፣ አቶ ጃ፣ ለአንተ ነው የምሰራው። አይ ይህ ሰውዬ እየገቡ አይደለም። ቡንያሚን፣ ጠበቃ አድርገህ ሰራው። ገመዱን አንጣው። ሁላችሁም ሻንሳላኖች እንደምን አመሻት። እየፈለጋችሁኝ እንደነበረ ሰማው። ወንድም ታሲ፣ ምን ለምታደርገው? እዚህ ምን ታደርጋለህ? ምንም እያደረግኩ አይደለም ጃሃን። ውዴ ሰው ለመውሰድ ነው የመጣሁት። ሴፊ፣ ና ወደዚህ ወንድሜ ሴልቹክ እስኪ ለወንድም ሴፊ ውሃ አስጠው። ለአንተ ነው የሚሠራው። እናንተ አገኛችሁት። እኔ አላልኩትም ነበር። ታሲል፣ ለምንድን ነው እንደዚህ ያደረግከው? ከኑሁና ከመልክ በስተጀርባ ማን እንደነበረ ማወቅ ፈልጋችሁ ነበር አይደል? አንተ ነበርክ አይደል? ታሲን። አዎ እኔ ነበርኩ። ሰርፕራይዝ አላወቃችሁኝም ነበር አይደል? ቆይላ አስረዳችሁ። በካፓዶሽያ ውስጥ በጣም ክብረ ቢስ ከነበሩት ሰዎች ቀንደኛ በሚባሉት በሙዛፈር ሻንሳላን ቤተሰብ ሴተኛ ዳሪ ተብላ ከነበረችው ሴት የተወለድኩት እኔ የሀቫ ልጅ ነው። ሁላችሁን የቤተሰብ ፎቶ አስታውሳችሁት አይደል? እዛ ፎቶ ላይ ከጀርበው የምትታዩ አሴት ቤታችሁን ስታጸዳና ስታስተናግዳችሁ የነበረችው አሴት የሃቫ ልጅ ነኝ። ታሲን የኒሸርሊ እኔ ነኝ። አንተ? አዎ እኔ ዲቃላው ታሲን በልጅነት እድሜ ላይ ሁላችሁም የከዳችሁኝ ታሲን ነኝ። ሁላችሁም የደበደባችሁኝ እናንተ መሃል ቦታ ያልተሰጠኝ ታሲን የኒሸርሊ ነኝ። ሳሜት ኤውል፣ አንተና ሕክመት ልክ እንደዛ እንደ ቆሻሻው አባታችሁ እናንተም ቆሻሻ ሰዎች ናችሁ። ልክ እንደ አባታችሁ ሁላችሁም ልባችሁ ጥቁር ነው። አንተም ሆንክ ሕክመት፣ ሁላችሁም ክፉ ሰዎች ናችሁ። ክፉዎች ናችሁ። በጣም አረመኔዎች ከኑ በስተጀርባ ያለው ሰው አንተ ነህ አይደል? አንተ ነህ ድብቁ ጠላታችን። አዎ፣ አዎ፣ አዎ እኔ በውስጥህ ያለሁ ጠላትህ ነኝ፣ ግን ደግሞ አጋሮች ነን። ሳሜት እንደዚህ አታድርግ። ይህ ሁላችሁ ሰዎች በአጋጣሚ እንኳን ከእነዚህ ሽጉጦች ጥይት የሚወጣ ከሆነ ሁላችሁም ትልቅ ችግር ውስጥ ትገባላችሁ። ስማ እኔን አያስችለኝም። ስለዚህ ሽጉጦቹን ዝቅ ማድረግ ነው የሚያዋጣው። ሁሉም ሰው ወደ ቤቱ በሰላም ቢሄድ ይሻላል። ዝቅ አድርገው አባዬ ዝቅ አድርገው። ታሲ ገና አልጨረስንም። እሺ፣ አዎ አውቃለሁ። ጃሃን፣ አላለቀም ገና ነው። ድጋሜ እስከምንገናኝ ቸኩያለሁ። ምንም አልገባኝም። ይሄ ሰውዬ ለምንድነው እንደዚህ የተናደደብን? ለምድር የተበሳጨው እንደዚህ የተቃረንን ለምንድን ነው? እኛን እንደዚህ መቃረን ያስፈለገበት ምክንያት ምንድን ነው ንገረኝ አባዬ። እኔ እኮ ምንም አልገባኝም። አያቴንስ መሳደብ ያስፈልገው ለምን? ምክንያቱም አያትህ እናቱን ስላባረራት ነው ጂሃን። ለዛን እንዳረገዘች ደረስንበትና አያትህ ከቤት አባረራት። ይሄ የተከበረ ሰው ቤት ነው፣ ስለዚህ እንዳንቺ አይነት ሴት እዚህ ቤት ቦታ የለውም ብሎ ከቤት አባረራት። በጊዜው አራት አምስት ዓመቴ ነበር። ስለ ጉዳዩ ያናህል ብዙም አላስታወስም ነበር። ታዲያ ስሟን አጠፋው እንዴ? ቆይ አባቱ የማይታወቅ ልጅ የእኛ ዓለም ውስጥ ማስገባት ማለት ስም ማጥፋት ነው። ሁሉንም ነገር በግልጽ ተናግረዋል። እና ያቺ ሴት ታህሲንን አርግዛ ነበር እንዴ? እኔ በምን አውቃለሁ ልጄ። እኛ ራሱ ዲቃላው ታህሲን እንለው ነበር፣ እንመታው ነበረ፣ ድንጋይን ወረውርበት ነበር። ሲጀመር ያኔ እኮ ልጆች ነበር። ግን እኮ ልጅ እያለ ብዙ የሌለ ነገር ታደርጋለህ፣ ታውራለህ፣ አይደለም እንዴ? ለመሆኑ የሰውዬ ምን ያልቅም? ቢዝኔም ሁሉ ነገር የሚያደርግ አባዬ ምን ያለኛ እንደሚጠላን አስበዋል። ስለዚህ ልክ ነበር ነው ማለት ነው። እኔ ግን አንድ አይልቀባኝ ነገር እንዳለ ታውቃለህ። ጌታው ታህሲን እንዴት ነው እንደዚህ ሀብታም የሆነው? ከየት ነው ይህንን ሁሉ ሀብት ተሰብስቦ ቤታችን ውስጥ ቀስ ብሎ እንደዚህ በቀላሉ ሰተት ብሎ የገባው? አላውቅም። አሁን ማረጋገጥ ያለብኝ ይህንን ነው። ምንድን ነው ይሉ፣ አቧራ በልተመለስ አቶ ጃን፣ የሚያስፈልግ ነገር ካለ እኔ አለሁኝ። ቤት ነኝ፣ ግን የምትፈልገኝ ከሆነ ሆቴልን መምጣት እችላለሁ። ምን፣ ችግር የለም አያስፈልግም። አንተ እዚሁን ጀናን፣ አባቴን ጥሩ እየጠበኩት ነው። አሁኑኑ እጠራዋለሁ። እሺ፣ እሺ፣ አቶ ሳሚት፣ እሺ፣ አመሰግናለሁ። ለጂሃን ሚሄንን ነግሬዋለሁ አስፈላጊ ከሆነ ወደ ሆቴሉ መምጣት ትችላለሁ ተጠንቀቁ ምንድን ነው የምናደርገው አሁን ጂሃን የሚደረገው እናደርጋለን ታሲንንም ሆነ ተባባሪዎችን በሙሉ እናሸንፋቸዋል የሥራ አጋራችን ያደረግነው ሰው ቤታችን ውስጥ የጋበዝን ነው ሰው ለካ አንደኛ ጠላታችን ሆኖ ተገኘ። የሆነ ነገሩ ልክ እንዳልሆን አውቄ ነበር፣ ተጠራጥሬ ነበር። መቼም ቢሆን እሱን ላምነው አልችልም ብዬ ነበር። ግን ገንዘቡን ይዞ ሲመጣ በአንዴ ነው የወሰድነው። ምክንያቱም ግን ያስፈልገን ስለነበር ምንም ሌላ አማራጭ አልነበረን። ይህንን አውቄ ነበር፣ እሱም አውቆ ነበር። ግን ቀስ ብሎ ነው የገባው። ከዛ ስለ ኑ ሰማና እዚህ ድረስ ይዟቸው መጣ። ስማ፣ ስምሩ ግን በጣም ነው ያበሳጨችኝ እንጂ አናየ፣ ታውቃለህ፣ ብዙውን አጢአቷን በሙሉ አልነገረችኝም ነበር ከዛም ብዙ ዓመታት አለፉ። እነዛም ልጆች መጡ፣ እናታቸውን አገኙ። እንደዛም መሆኖ ግን አልነገረችኝም። ቢያንስ በሰዓቱ ብትነግረኝ ኖሮ መጠንቀቅ እንችል ነበር፣ እንጠነቀቅ ነበር። ቢያንስ እኔም ፍቅር አይዘኝም ነበር።